ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የመስጊዬ ዩቱብ ተመልካቾች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ አለ እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ፍቅር ይብዛልን፣ አሜን። እህት ወንድሞቼ ከሀገር ውጭም ከሀገር ውስጥ እንዴ ያላችሁት ሁላችሁም እንዴት ናችሁ? ደህና ናችሁ? ሰላም ናችሁ ወይ? ትንሽዬ አንድች መልእክት ለማስተላለፍ ነው እንስቼ ጋር የመጣሁትኝ ዛሬ ስለዚህ የሚያስቅ በርግጥ አይደለም፣ በጣም የሚያሳዝን ነገር ነው። የፊሊፒን እንግዲህ ልጆቹ ድንገት ከሰሙን ማለት ነው። በጣም እንትን ያሉ የሴትዮ ወንድም ቤት ነው ያለው ማለት ነው። እና ከሴትዮዋ ጋር ወደ ውጭ ወጥቶ ሲመለሱ ሴትዮዋ በሩን ዝጋው አለችው። እሺ ብሎ እሱን በሩን ዘጋ። ምንድን ነው መልስ የምትሰጠኝ ምናምን አለችው። ከዛም በኋላ አላ እኔ እኮ እሺን ያልኩት አላት። ከዛም በኋላ ቆይ ለባሌ ነግርና የምትሆኑን ነገር አስደርግሃለሁኝ አለችው። እንግዲህ እሷ ወደ ሀገሩ ሂድ ስትለው ትንሽ ደግሞ እንደምታቁት የማያስኬድን ነገር አለ አይደለ? እዛ እንደዛ ነው። ያው በራሳችን ላይ ስለምናይ ማለት ነው። እና ልጁ በዚህ አጋጣሚ ሴትዮዋም ለሰውየም ተናግረው ሰውየም ደግሞ ሄዶ ምን ተፈጠረ ምናም ብሎ በሂሉንታ ጠየቀው ማለት ነው። ከዛ በሂሉንታ ሲጠይቀው፣ አረ ምንም አልተፈጠረም፣ በሩ ዝጋ ስትለኝ እሺ አልኳትኝ፣ አለ እሷ አዘጋውም። እኔ የምዘጋው ግን እኔ ያው ትንሽ ውጪ በራፍ ላይ ቁጭ ብዬ ያለው ቁልፍ አልያዝኩም። በሩን ዝጋው ስትለኝ ያው እሺ ብዬ ደርበብ አድርጌ ዘግቼዋለሁኝ አለው ለሰውዩ ማለት ነው። ከዛ እሺ ያለና ልጁ በጣም በሰውዬው እሺ ብሎ ወደ ቤት ተመለሰ። ልጁ ደግሞ በሌሊት ላይ እራሱን ለምን አያጠፋም መሰላችሁ? በእውነት በጣም የሚያሳዝን ነገር ነው ማለት ነው። በዚህ አጋጣሚ አበሻም ሆናችሁ የሌላ ሌላ ዜጋ በእርግጥ ያው አማርኛ ቋንቋ ይሰማል ብዬ አላስብም፣ ግን አበሻ የሆናችሁት መዳም ቤት ያላችሁት በጠለብ ቤት ያላችሁት በሙሉ ራሳችሁን ተጠንቀቁ እና ልጁ ራሱን አጥፍቶ ለልጅ ላይ ተገኘ። አሁን ሰውየ የወንጁ ማዕቀል ነው። ሰውየ ለምን ሰውየው ልጅቷ እቃ ለመግዛት ብላ ሴት ልጅ አለችው፣ የደረሰች እቃ ለመግዛት ብላ ሹፌሩን ስትደውለው ስትደውልለት ሹፌሩ አያነሳም ስልክ ማለት ነው። ከዛም በኋላ ሄዶ ልጁ ሲያንኳካ ከዛ አይከፍትም። አሁንም ስልኩ ይጠራል ግን እሱ አይከፍትም። ምንም ነገር እንትን የሚል ነገር የለም። ስለዚህ ከዛ በሩን ከፍቶ ሲገባ ልጁ ተሰቅሎ ተገኘ። ማለት ነው እንግዲህ ታያችሁ፣ በቤታቸው አስር አመት ሰርተዋል፣ አገልግሏቸዋል ማለት ነው። ለትንሽ ነገር የፈለጋችሁ አመት ብትሰሩ ምንም ነገር እነሱ አይታገሱም። ስለዚህ እህት ወንድሞች ተጠንቀቁ። ከዛም በኋላ ምንድን ነው የተፈጠረው? ፖሊስ ጠርቶ አመጣ ሰውየው ማለት ነው። ሰውየው ፖሊስ ጠርቶ አምጥቶ ፖሊሶቹ መረመሩ። እራሱ በራሱ እንደተገደለ ታወቀ ማለት ነው። ስለዚህ ወደ ፊልፒን ሀገር ተደወለለት እምባሲ ማለት ነው፣ ሀገር ሳይሆን ኤምባሲ፣ የፊልፒን እምባሲ ተደወለ። የጉዴ ፈላ ዘንድሮ ነው። የፊልፒን ኤምባሲ ተደወለለት። ከዛም በኋላ የፊልፒን ኤምባሲዎች ቤት ድረስ መጡ። አዩት። ያው ክብር አላቸው እውነት ለመናገር ማለት ነው። ፊሊፒኖች ለራሳቸው ዜጋ በጣም ክብር አላቸው፣ በጣም ማለት ነው። የወረደው የእኛ ዜጋ ነው እውነት ለመናገር ማለት ነው። እውነት እውነት፣ አሁን እኛ አንድ ነገር አንሆንና አንድ ነገር በቤታችን ብንሆን እውነት ለመናገር ማንም ዞሮ አይ ማንም ማለት ነው። ስለዚህ እባካችሁ እህት ወንድሞች የራሳችሁን ጠብቁ ተጠንቀቁ፣ ከሁሉም ነገር ማለት ነው። ከምንም በላይ ተጠንቀቁ። ማንም ደራሽ የለንም ከፈጣሪ በስተቀር ከፈጣሪ በስተቀር ማንም ድራሽ የለንም። ስለዚህ እባካችሁን እባካችሁን እህት ወንድሞቼ ተጠንቀቁ ማለት ነው፣ ተጠንቀቁ። በትንሽ ነገር ነው ሰዎቹን እንትን ሰዎቹ የሚቀየሩት በትንሽ ነገር ነው እንትን የሚሉ። ስለዚህ ፈጣሪ አምላክ ደግ ደጉን ነገር ያሳስበን ጾሙንም በሰላም በፍቅር ያስጨርሰን። እንግዲህ ጾመኛ ነው በጾም ምድር ይሄ ሲያጋጥም ምን ይባላል? እውነት ለመናገር በጣም ያሳዝናል። በጣም ከምንም በላይ ነው የሚያሳዝነው። እግዚአብሔርን ስለዚህ እህቶቼ ሁላችሁም ተጠንቀቁ። መልካም መልካም ዜና ያሰማን ፈጣሪ አምላካችን እና ደስ የሚል ነገር አይደለም የተሰማው፣ በጣም መጥፎ ነገር ነው። ፈጣሪ አምላክ ደግሞ ደስ የሚል ነገር ያድለን ያምጣልን ብለን ተስፋ እናደርጋለን። እናንተም ደግሞ ተጠንቀቁ። የፈለገች ነገር መዳም ጥሩ ብትሆን የፈለገች ነገር ጥሩ ብት በትንሿ ነገር እሷ ተነስታ ብድግ ነው የምትለው። ስለዚህ እባካችሁ የራሳችሁን ተጠንቀቁ እህቶቼ፣ ወንድሞቼ፣ የሀገሬ ልጆች ሁላችሁ እራሳችሁን ተጠንቀቁ እሺ። እችን ለማስተላለፍ ነው የመጣሁትን። ላይክ ሰብስክራይብ እያደረጋችሁ ደግሞ ተባበሩ ማለት ነው። እንግዲህ ፈጣሪ አምላክ ደግ ደግ ሚያሳት መልካሙ ዜና ያሰማ ማለት ነው። ይጨርሻል።